ላ ቤተሰቦች እንዴት ናቸው? እንግዲህ ጀግና ሱመያ ማለት ነው ያያ ሐረር እየተዝናናች ነው። ግን በጣም እራሱ እንዴት እንዳደገች እንዴት እንደምታምር ማለት ነው በጣም ያስደሰተችው ማለት ነው። እንግዲህ ጀግና ሴቶች እንደዚህ ነው ነው ማለት ነው

በጂ ማለት ነው። ይህ አንቺ የሽበት ቦታ ነው። ይህች የመሰለሽ ቆንጆ ልዩ እንስት እንኳን ለወለዳትና ላያት የምታሳሳ ቆንጆ ልጅ ማለት ነው። ይህች ልጅ ነው የምታሳድገው። እነዚህ ቆንጆ ልጆች ነው የምታሳድገውእና በልች ሱ መያየ፣ እውነቴን ነው የምላቸው። ጀግንነሽን አደንቀዋለሁ። ጎበዝነሽ ለልጆች ስት ብዙ መስዋዕት ነከፍለሻል በዛ በረሃ ወተሽ መተሻል፣ እንኳን እዚህ ከሀገርሽ ላይ ማለት ነው። እና በጣም ነው ደስ የሚለው ሱሙያዬ። በልክ ብለናል። እንግዲህ ደስ በሚል ሁኔታ ነው የመጣችው። ልጇን እንዴት እንደምታምል ይህችን ቆንጆ ልጅ ይዋት ትንሽ ወንገዴ ተኝታለች ብላለች። በቃ ልጆቿን ይዛ እየተዝናናች ነው ከልጆች ጋር እየተዝናናው ነው ብላለች። ይው እንግዲህ የሀዩ ዛሬ ብድ በይ የቤኪላውን ታቲሽ። እኔም የምከፍለው አጥቼ አንቺ ቤት ስላለች እዛ እዚህ ትፈነጥጃለሽ እያልሻን ነበር ማለት ነው። ዛሬ ይው እንዲህ ብድ በይ ማለት ነው። ወይኔ አሳዘነች ግን ሀዩ ማለት ነው። ይህንን ስታይ ከጓደኛዋ ጋር ጨርቅ ይህንት ይዛለችና የሰው ልጅ ሁሉም ነገር ለበጎ ነው ማለት ትችላላችሁ ማለት ነው። በጣም ደስ በሚል ሁኔታ እንደዚህ እየተዝናናች እንደዚህ ደስ በሚል ሁኔታ ልጆቿን ይዛ በቃ እኔ በጣም ነው የተደሰትኩት ማለት ነው። ማለት የሰው ልጅ ሲደሰት ደስታ ልንደሰት ይገባናል ብዬ ነው የማስበውና። ሱሙያ በጣም ነው ደስ የሚለው። እንግዲህ ድሌ ላይ ነች። ድሌ ድሌ ድሌ ይህ ሐረር የፍቅር ሀገር የምትባለው ቦታ ነው፣ ሄደችው። እዛው ቤት ተከራይቼ እኖራለሁ ጎንደር እኔ የናዝልል ልጅ አደለሁም፣ ይም የንትን ልጅ አደለሁም። ስለዚህ እኔ ጎንደርም ከምኖር ባህር ዳር አገሬ ነው። ከዛ ከምኖር አገሬ ካላደለሁ ኋላ ተከራይቼ ኖራለሁ እያለች ነው። ያው የሀላል ሀላል ፍቅር ነው፣ ግን ለልጆችሽ ከሙቀት ሙቀት ከሙቀት አውጥተሽ ወደ ሙቀት ጨመርሻቸው እንጂ ጥሩ ነበር። ሱ መያይ ምኞትሽ ግን እኔ አይመስለኝም። ልትከራይ እዛ አትከራይም፣ በእርግጠኝነት እዛ ተከራይተሽ የምትኖሪ አይመስለኝም ማለት ነው ማለት ስደት ላይ ስንኖር ሁሉም ቦታ ላይ ሙከይፍ አለ፣ ግን ሐረር የተለየ ሙቀት ነው። ስለዚህ ልጆቹ አይችሉትም ብዬ ነው ማስበው። እና ሐረር እንኳን ተከራይ ብዬ አልልሽም አለት ነው። ትንሽ ልጆቹ አየል ቀየጠ ስኪለላቸው ነው እንጂ እንደዚህ ተዝናንተሽ ግን ልጆችሽን በጣም ነው የሚያስደስተው። ልጆችሽን ይዘሽ እንደዚህ እየተዝናናሽ እኔ እኮ አንዳንዴ የሚገርመኝ ጀግንነትሽ ነው። ሁለት ልጅ ይዘሽ እቃ ይዘሽ ምን ብለሽ ያ ከእንደዚህ በቃ እንደዚህ ደስ በሚል ሁኔታ መዝናናትሽ ራሱ በጣም ደስ ይላል። እና አንዳንዴ ጓደኛ ሚስጥርን አወጣች ብለሻል። አንዳንዴ ሚስጥርን ከምናወራ እንደውም በሆዳችን ብን ይዘው ይሻላል ብዬ ነው ማስበው። ማለት ቀላል አይደለም ሰዎች ነን ሰዎች ነን፣ እና ልንሳሳት ወይ እንትን ልንል እንችላለን። ያው እሷን ብታወራ እንግዲህ ለበጎ ነው። ቢሆንም ግን ቢሆንም ደስ በሚል ሁኔታ ደስ በሚል ሁኔታ ብዬ ልብ ወስደው መዝናናትሽ በጣም ደስ ይላል ማለት ነው። ከልጆችሽ ጋር እንግዲህ ሰአደንም ይሄንን አይተ እንደምትመጣ እርግጠኛ ነን ማለት ነው። እርግጠኛ ነን እንደምትመጣ ማለት ነው። ደስ በሚል ሁኔታ ትመጣለህ ብለን ነው የምናስበው። በሚገርም ሁኔታ በሚገርም ሁኔታ ደስ በሚል ሁኔታ ትመጣለህ፣ ሚስትህን ታያለህ ብለን ነው የምናስበው ማለት ነው። እና ደስ ይላል የሰው ልጅ ደስ ይላል ብዬ ነው የማስበው። እና ቆንጆ ነው፣ ለሁሉም ጥሩ ጥሩ እንትን ነው። ጥሩ ትምህርት ነው ማለት አንቺ በቃ ጀግና እንደሆንሽ ጀግንነትሽን አሳይተሻል ማለት ነው። ጀግንነትሽን እያሳየሽ ነው፣ እያሳየሻቸው ነው ጀግና መሆንሽን ጎበዝ መሆንሽን፣ በዛ ላይ በቃ ትዕግስተኛ መሆንሽን በቃ በጥሉ በጥሉ እንትልግ ያላግሻቸው ነው። እና እኔ በበኩሌ በጣም ነው እንደዚህ በመለወጥ የሰው ልጅ እኮ በቃ እንደዚህ ጎበዝ ሲሆነ ያስደስታችሁ። ምን በሱሙያ ተደስቻለሁ ማለት ነው። ሱሙያ ሐረር ገብታ በቃ ደስ በሚል ሁኔታ ሐረር ሐረር ይባላል። ሐረር የጎበዝ ሀገር የፍቅር ሀገር የጎበዝ ነው የፍቅር ሀገር ነው የምትባለው ሐረር ማለት ነው። እንግዲህ ደስታች ደስታችን ነው። ደስ ይበልሽ በጣም ደስ በሚል ሁኔታ እኔ ደስ እኛ የው ስንት አመት ፈግተን ይሁም መዝናናት አቃቶን ቆጭ ብለናል። ቤት ለቤት ማለት ነው። አንዳንዴ ጎበዝታል ሆናችሁ እንትል ትላላችሁ ብዬ ነው የማስበው። እና አንዳንዴ አብሯችሁ የሚወጣ ሰው ያስፈልጋችኋል ብዬ አስባለሁ። እና በጣም ደስ ይላል። ሱመያ በጣም ነው በጣም ነው እንግዲህ እየተዝናናች ነው ማለት ነው። በጣም ደስ በሚል ሁኔታ እየተዝናናች ዘና ፈታ እያለች ነው። ዘና ፈታ፣ ዘና ፈታ እያለች ነው ማለት ነው። በጣም በሚያስደስት ሁኔታ እና በጣም ነው ደስ የሚለው ደስ ይላል። እና ልጆቻችን ልጆቿን ይዛ እየተዝናናች ነው። ሰይድምና ብላለች ሰይዶም ሰይዱን ባህል ዳር ጎንደር ከምትል ናቶሎ ብልሃለች፣ ና ብልሃለች። እሱን ተውና ናቶሎ ብልሃለች። በቃ ወጣ ብለህ ናቶሎ ና፣ እኔ ጋ ና። እኔ እዚህ ሃለን እየጠበኩህ ነው ብልሃለች። ሃለን እየጠበኩህ ነው ኬጋ ግሊ ስንት ነገር ሰልቸ እያለች ነውና፣ ናቶሎ ማለት ነው። ናላት ናይሊ የሚለውን ዘፈን እየዘፈን ክላት ናቶሮ ማለት ነው። እና በጣም ነው ደስ የሚለው የሰው ልጅ ደስታ ያስደሰታችሁ፣ ሸላይክ እያደረጋቸው አበረታቱ እንላለን። እኔ በበኩሌ ደስ ብሎኛል። ሱመያ ሐረር ኢትዮጵያ ገብታ እንደዚህ ዘና ፈታ በማለቷ ማለት ነው። በሀገሯ ላይ ዘና ፈታ የው ልጆቿን ይዛ ማለት ነው። መቼም ብቻሽን አይደለሽም ሱመያዬ እንጂ ብቻሽን ብኮኝ ከባድ ነው። ልጅ ይዞ ልጅ ይዞ እንደዚህ ያደረገ ስማ፣ እንኳን ልጅ ይዞ እውነት ነው የምላቸው ወደ ከዛ ከዚህ ጌም ማለት ብቻችሁን ራሱ በጣም ከባድ ነው። ልጅ ይዞ ልጅ ይዘሽ እንደዚህ ብዙም ባትዳፈሪ ጥሩ ነው ብዬ ነው የማስበው። ግን ሱመያ፣ ልጆችሽን እንትን ብታያቸው ማለት ማዝናናት ታዝናኛቸው። ግን ብቻሽን ልጆች ይዘሽ ከባድ ነው። ወደዛም ወደዚህም ማለቱ በጣም ከባድ ነው ማለት ነው። እና ያ መንገዱ ሁሉም ልጅ ይዞ ሲጓዙ ሲሄዱ ከባድ ነው። እና ደግሞ ያው ልጆችሽም ስላሉ እንደዚህ መዝናናቱ ምኑን አታብዥው። ማለት ገንዘብ እንዲሁ ያልቃል ማለቋ አይቀርም ያው ዩቲዩብ ይከፍለኛል በወል ብለሽ አንድ ቀን አንስተታ ተፈጠመ፣ ብዙ ችግሮች ያጋጥሞሻል። እና ብዙም ልጆችሽን እንደዚህ እንትል ባታያቸው ጥሩ ነው። እኔ የእህትነት ምክሬ ነው። ጀግና እንደሆንሽ ያውቃለሁ። በጀግንነትሽ እንኮራብሻለን ማለት ነው። በጣም ጀግናነሽ፣ ጀግንነትሽ ነው። ከዛ ከበረሃ ወጥተሽ ይህን ደረጃ በቃ እንደዚህ እንትል ማለትሽ በቃ ማንነትሽን የሚያሳይ ማንነትሽን ጀግነነትሽን የሚያሳይ ማለት ነው። ደፋርነትሽን ማለት ነው። ሁለት ልጅ ይዞ አንድ ልጅ ይዞ የሚከብዳቸዋል እንኳን ሁለት ልጅ ይዘው ወደዛ ወደዚህ ሊሉ ማለት ነው። በጣም ይከብዳል ማለት እዚህ ጋር ቀላል አይደለም። ብዙ መስዋዕትነት እየከፈረች ነው ልጆቿን ይዛ ማለት ነው። ያላ ሰይድም ተሰማሃት፣ እናብርሃለች እንግዲህ ሰይድም ከች በል ማለት ነው። ሀለል ገብተ ሀለል ላይ ቁጭ በሉ ማለት ነው። እኔ አለች በቪዲዮ ብቻ አይደለም፣ ስትታይ በጣም ክፉ በጣም ቢላዋ ሁሉ ታወጣለች በጣም እንደቀውስ ነገር ነችና እኔ ልጆቼ ከፍ ሲሉ ወደ እሷ ጋር መሄድም መደብረቅም አልፈልግም። ሰይድ ብለሃለች። ልጆችን አንድ ነገር ብታደርግብኝስ? ቢላዋ ደግሞ ተወጣች እኮ። ቢላዋማ መጥፎ ነው። እናቴ አንቺን ሰወት ወጋሽ እዚ ጋር ሸሸት በይ እንደ እንደፈለግ እንትል እንዳልሽ እንደ ቆጦሽ ማለት ነው። ሰ ድል ልጆቹን ታሳያለች። ካለቀ ልጆችሽን እያሳደግሽ ማኖር ነው። ምን ያስፈልጋል? ካለ ወንድ ሰው ይኖራል እኮ እንዴ ምን ማን ነው? ካለ ወንድ ሴት ልጅ አትኖርም ያለው ማን ነው? ሴት ልጆቿን አታሳድግም ያለው በደንብ ነው የምታሳድገው። እንደውም እናት ነች ለልጆቿ በጣም በቃ በመስራት የምታሳድገው። አባት እኮ ዞር ብሎ አይ ለእንጀራ እናትም ተሰጣ በቃ ሰጣ አየ በቃ ይበሉ ይጠጡ፣ ይተኙ፣ ምንም ነገር ቤት የቤት ስራቸውን ይስሩ ምናምን ዙሩ አይል። እናት ግን እናት ነች፣ ለልጆቿ ስትል ብዙ ነገሮች ትሆናለች። እና ሱሙያም እናት ስለሆነች ለልጆቿ ብዙ መስዋዕትነት ትከፍላለች ማለት ነው። ስለዚህ በደንብ ታሳድጋቸዋለች ልጆቿ። ስለዚህ ሐዩዬ እንግዲህ አልፈልግም ልጆቼን ለአንቺ አልሰጠም ብላሻለች። ከሰይድ ጋር ታድረቃለው ግን ልጆችን ለማንም አልሰጠም ስላለች እኔም አሳብሽን ሀሳብሽን እደግፋለው። ልጆችሽን ይዘሽ መቀመጥ ያለብሽ ማሳደግ ያለብሽ የራስሽ እንጂ በህይወት እያለች ልጆችሽን ለእንጀራ እናት መስጠት ከባድ ነው። ለዚህን የሚደግፈው ልጆችሽን አትስች ልጆችሽን ራስሽ አሳድጊ ብዬ ነው የሚልሽ ማለት ነው። ማየት አባት ነው። አባትነቱን ማንም ሊከለክለው አይችልም። ማንም አባትነቱን ማንም ሊከለክለው አይችልም። ስለዚህ አባቱ ልጆቹን ያያል። በቃ አለቀ። ስለዚህ ሌላ ምንም እንትን የሚል ነገር ያለ አይመስለኝም። ስለዚህ ልጆችሽን ይኸው እያዝናናሽ ነው፣ ከልጆችሽ ጋር ይመችሽ ብለናል። ይመችሽ ይመችሽ። ሱሙያ ጀግና ነው ማለት ነው። ልጆችሽን የተቻለ ገብተሻል እንግዲህ ይመችሽ ነው የምንለው፣ ሌላ ምንም አንለው እና በጣም ደስ ይላል። በጣም ነው ደስ የሚለው። እንዴ ቀላል አይደለም፣ ልጆች ልጅ ይዞ እንደዚህ ከወደዳችሁ ቪዲዮን ሸር ላይክ እያደረጋችሁ እያረጋችሁ አበረታተኝ ኖራችኋለሁ።